ዛሬ ደግሞ የፋይዳ ልዩ ቁጥር ደርሷችሁ በካርድ መልክ ተቀብላችሁ ከመጠቀማችሁ በፊት የግድ ማወቅ ያለባችሁም ሁለት ነገሮች እነግራችኋለሁ። ቪዲዮውን ከመጀመራችሁ በፊት ፎሎ እንዲሁም ላይክ በማድረግ ጀምሩ። ናሽናል አይዲ ሶሉሽን አብዛኛው ሰው የፋይዳ ልዩ ቁጥር በስልኩ ከደረሰው በኋላ ባለማስተዋል ከሚሳሳተው ነገሮች መካከል የያዙት የፋይዳ ብሔራዊ ካርድ ትክክለኛነቱ የተረጋገጠ መሆኑን አለማየት ነው። ይህን ለማረጋገጥ በሁለት መንገድ መለየት ትችላላችሁ። የመጀመሪያው የተላከሎት የፋይዳ ልዩ ቁጥር እንዲሁም ተለዋጭ ቁጥር በካርድ መልክ ከያዙት መታወቂያ ላይ ከተቀመጡት ቁጥሮች ጋር ተመሳሳይ መሆኑን በማየት ነው። ሁለተኛው ደግሞ በቴሌ በሱፐር አፕ መተግበሪያ በመግባት ናሽናል አይዲ ወይም ፋይዳ የሚለውን በመንካት ወደዚህኛው ገጽ ይወስዳችኋል። ከዛም እዚህ ጋር የምታዩትን ማረጋገጫ የምትለውን ተጫኑ። በመቀጠልም ኪዋር ኮድ ለማንሳት የሚለውን በመንካት የያዛችሁትን የፋይዳ መታወቂያ ጀርባ ላይ ያለውን ኪዋር ኮድ እስካን ያድርጉ። እስካን ሲያደርጉ በካርድ መልክ ከያዙት ጋር ፎቶና ሙሉ ስም ተመሳሳይ መሆን አለበት። እንዲሁም ከስር ትክክለኝነቱ የተረጋገጠ የሚል ጽሑፍ መኖር ይኖርበታል። ትክክለኛነቱ ያልተረጋገጠ የፋይዳ መታወቂያ ካርድ ይዘው መገኘትም ሆነ ለመጠቀም መሞከር በሕግ ተጠያቂ ያደርጋል። ሁለተኛው ስህተት ደግሞ በተሳሳተ መንገድ ፕሪንት ማስደረግ ነው። አሁን ላይ በየኢንተርኔት ቤቱ የፋይዳ ብሔራዊ መታወቂያ ህትመት በመስራት ላይ ይገኛሉ። ይህም ካርድ ስስ እንዲሁም ጥራቱ የወረደ ሲሆን በላዩ ላይም ዲጂታል ኮፒ የሚል ጽሑፍ አለበት። በአሁን ጊዜ አለ ማችን በቴክኖሎጂ በፍጥነት እያደገች ከመሆኑ አንጻር ብዙ የአገራችን አገልግሎቶች ወደ ዲጂታል እየመጡ ይገኛሉ። እናም ይህን ዲጂታል ኮፒ የሚለውን ለኦንላይን ፎርም ለመሙላት ብትጠቀሙት ተቀባይነት አታገኙም። የቴሌብር ተጠቃሚ ያልሆናችሁ ደግሞ በማንኛውም ቴሌብር ተጠቃሚ ከሆነ ሰው ተቀብላችሁ ማረጋገጥ ትችላላችሁ። ይህን ከላይ በጠቀስኩላችሁ በሁለቱም መንገድ ካረጋገጣችሁ የያዛችሁት የፋይዳ ብሔራዊ መታወቂያ ትክክለኛ ነው ማለት ነው። ስለዚህ በትክክለኛ መንገድ የብሔራዊ መታወቂያ ህጋዊ የህትመት አጋር ከሆኑት ቴሌኮም እና የኢትዮጵያ ፖስታ አገልግሎት ብቻ ትክክለኛነቱ የተረጋገጠ ካርዶን በማዘዝ ራስዎትን ካላስፈላጊ እንግልትና ከህግ ተጠያቂነት ያድኙ ስለዚህ ዛሬውኑ በሁሉም ተቋማት እንዲሁም ለኦንላይን ስራ ተቀባይነት ያለውን ኦሪጂናል የፋይዳ ብሔራዊ መታወቂያ በመያዝ ኑሮትን ቀለል ያድርጉ። በአዲስ አበባ እንዲሁም በክልል ከተሞች ለሆናችሁ በእኛ በኩል በማዘዝ በአቅራቢያችሁ በሚገኘው ፖስታ ቤት በኩል ኦሪጂናል መታወቂያ ታትሞ እንዲላክ ማስደረግ ትችላላችሁ። ለማዘዝ የሚያስፈልገው ከናሽናል አይዲ የተላከ የፋይዳ ተለዋጭ ቁጥር ብቻ ን ቪዲዮ መጨረሻ ላይ በጠቀስኩላችሁ አድራሻ በሚጠቀሙት ማኅበራዊ ሚዲያ መርጠው ለማዘዝ ማናገር ይችላሉ የፋይዳ መረጃዎት ላይ የስም የትውልድ ቀን የአድራሻ እንዲሁም የጾታ ስህተት ካለ ከዚህ ቀጥሎ በምነግራችሁ አድራሻ በማየት በቀላሉ ማስተካከል ይችላሉ ለፋይዳ ብሔራዊ መታወቂያ ተመዝግባችሁ ነገር ግን የፋይዳ ልዩ ቁጥር ያልደረሳችሁ እንዲሁም ተልኮላችሁ በተለያዩ ምክንያቶች ከስልካችሁ የጠፋባችሁ የትም ሳትሄዱ ባላችሁበት ሆናችሁ በቀላሉ በእኛ በኩል ማስላክ ይችላላችሁ እኛን ለማግኘት በመጀመሪያ በየሳምንቱ ወቅታዊ መረጃ የምንለቅበትን ወደ ናሽናል አይዲ ሶሉሽን ዩቲዩብ ቻናል በመግባት ሰብስክራይብ በማድረግ የደውል ምልክቷን ያብሩ። በመቀጠል ይህን እኛን ለማግኘት ከሚለው ስር የሚገኘውን ሊንክ በመንካት ወደዚህ አማራጮች ይወስዶታል። እርሶም በሚጠቀሙት ድረ ገጽ መርተው ቀጥታ ማነጋገር ይችላሉ። ናሽናል አይዲ ሶሉሽን